መጅሊስ በካሬ ስንት ይሰራል? አሁን ላይ ዋጋው ስንት እንደሆነ እነግራችኋለሁ። አሰላሙ አሌይኩም ወረህመቱላ ተላ ወበረካቱ። ሰላም ጤና ይስጥልኝ የተከበራቸው የዳውድ ፈርኒቸር ቤተሰቦች አለን። ዛሬ ይዤላችሁ የመጣሁት እንግዲህ አረቢያን መጅሊስ በካሬ ስንት እንደሚሰራ ወይም ደግሞ የመጅሊሱ አይነት ምን አይነት መጅሊስ እንደምንሰራ እዚህን አሳያችኋለሁ ማለት ነው፣ ሁሉንም አጠቃላይ ስለዚህ ሁሉንም የምናግራችሁ ይሆናል ማለት ነው። በእኛ ጋር በእኛ ፈርኒቸር ስትመጡ አልጋ፣ ቁም ሳጥን፣ ኪችን ካብኔት፣ የውስጥ በር እንዲሁም ደግሞ የኢሚቴሽን በር አገልግሎት እንሰጣለን ማለት ነው። ሁሎቹንም ከኛ ጋር ታገኛላችሁ። ባላችሁበት ቦታ ሆናችሁ ማዘዝ እና ማሰራት ለምትፈልጉ እህት ወንድሞች በአድራሻችን በ0911445402 መደወል ትችላላችሁ። አለዛም ደግሞ በኢሞ እንዲሁም በቴሌግራም በዋሳፕ በማንኛውም ሶሻል ሚዲያ ታገኙናላችሁ ማለት ነው። ወደ ዛሬው ይላችሁ ወደ መጣሁት ሲሄድ ማለት ነው። አረቢያ መጅሊስ እንዲሁም ደግሞ ድጋፎች የመቀመጫ የሌላቸው ማለት ነው፣ በተለያየ ከለር በስፖንጅ እንዲሁም ደግሞ በኤችዲ ስፖንጅ ማለት ነው። እንደገና ደግሞ በተጨማሪ በቦንድድ እንሰራለን ማለት ነው። ድጋፎችን እያንዳንዳቸው ዋጋቸው እንደ ልብሱና እንደ ስፖንጁ እንዲሁም ደግሞ እንደ ቦንድዱ ጥራትና ኳሊቲ ዋጋቸው የሚለያይ ይሆናል ማለት ነው። ስለዚህ ዛሬ ላይ እየሰራ ነው ማለት ነው። ይህ የምትመለከቱት አሪፍ በሚባለው በባለ ሀያ ቦንድድ የተሰራ መጅሊስ ነው ማለት ነው። መደገፊያውም ባለ አስር የሚባለው መጅሊስ ነው ማለት ነው። ስለዚህ ዋጋቸውን መጨረሻ ላይ የምነግራችሁ ይሆናል ማለት ነው። ሌላው ደግሞ ካሬው አነስ ሲል ፍለፊት ላይ ጠረጴዛ አይኖረውም ማለት ነው። ከሰባ ካሬ በታች ከሆነ ወይም ሁለት ካሬ ሶስት ካሬ እንደዚህ አካባቢ ከሆነ ጠረጴዛ አይኖረውም፣ ብቻውን መጅሊሱን ከተቂያው ጋር ብቻ ነው ማለት ነው የሚሆነው። ስለዚህ ስታሰሩ ማንኛውንም ሁሉንም አውቃችሁ መሆን አለበት ማለት ነው። አላችሁበት ቦታ ሆናችሁ ስታዙን በጥራትና በታማኝነት ሰርተን እናንተ አላችሁበት ይዘን የምንመጣ ይሆናል ማለት ነው። አንድ እቃ ስታዙ ዋጋው ምናልባት አይቀንስም የምትሉት አላችሁ። አንድ እቃ ከሆነ ያን ያክል ሊቀንስ አይችልም ማለት ነው። ብዙ እቃ ስታዙ ግን ከእያንዳንዱ እቃ ላይ ዲስካውንት ይኖረዋል። በዛ መሰረት ለእኛም ለመቀነስ አመች ነው። ለትራንስፖርትም ሆነ ማጓጓዝ ገጥመን ለመምጣትም ብዙ እቃ ሲሆን ለእኛ አገልግሎቱም ሰፋ ስለሚል እንደ ልባችን ሄደን አስተናግደን ያለውን በቦታው አስቀምጠን እንመጣለን ማለት ነው። አንድ እቃ ሲሆን ግን ዝም ብለን ለትራንስፖርትም ለሁሉም ምቹ ስለማይሆን ያንን ታሳቢ ልታደርጉልን ይገባል ማለት ነው። ማዘዝ ስትፈልጉ ሁሉንም አንድ ላይ ጠቅለል አድርጋችሁ ማዘዝ መልካም ነው፣ ለእናንተም ለእኛም ቆንጆ ነው ማለት ነው ለሁላችንም። ስለዚህ አንድ ላይ ስታዙ ዲስካውንት ይኖረዋል ወይም ቅናሽ እናደርጋለን ማለት ነው። አልጋ ቁምሳጥን፣ እንዲሁም ደግሞ ሌሎችን ስራ ስታሰሩ ደግሞ በላምሌት ቢሆን የተሻለ ነው። ምክንያቱም ላምሌት ውሃ አይገባውም ወይም ደግሞ እርጥበት በሚነካው ጊዜ ዋተር ፕሩፍ ስለሆነ ያን ያክል ውሃ የሚገባው አይደለም ማለት ነው። ስለዚህ ወደ ዛሬው ጉዳያችን ስንመጣ ይህ የምታዩት እንግዲህ በባለ 25 የተሰራ ቦንድል ነው። ከፊት ለፊት ላይ ጠረጴዛ አለው ከጎንና ከጎን አራት ትንንሽ ጠረጴዛ። ስለዚህ እንግዲህ እነዚህ የምታዩአቸው መጅሊሶች በጣም የሚያምሩና በጣም ውብ ሆነው የተሰሩ ናቸው ማለት ነው። ጥራታቸውን ጠብቀው የተሰሩ መጅሊሶች ናቸው እና እነኚህን እንግዲህ ለማሰራት ስትፈልጉ በካሬ ከ12500 ጀምረን እንሰራለን ማለት ነው። 12500 በአሁኑ ወቅት እየሰራን እንገኛለን። ለወደፊቱም ደግሞ ማሰራት ስትፈልጉ አድራሻችን ከሚሴ እንገኛለን ማለት ነው። አላችሁበት ቦታ ሰርተን የምናደርስላችሁ ይሆናል ማለት ነው። መጋረጃ፣ እንዲሁም ደግሞ የተለያዩ አብረው የሚሄዱ ለምሳሌ የትራስ ልብስ ምናምኖችን ስትፈልጉ አንድ ላይ ማዘዝ ትችላላችሁ ገዝተንላችሁ እናደርስላችኋለን ማለት ነው። አልጋ፣ ቁም ሳጥን፣ ኪችን ካብሌት እንዲሁም ደግሞ ሶፋ ማሰራት ከፈለጋችሁ ሶፋም ለሚፈልጉ ሰዎች እንሰራለን ማለት ነው። ሶፋ በአሁኑ ሰዓት ከ65 ሺህ ብር ጀምሮ የሚሰራ ይሆናል ማለት ነው። አልጋም እንደዚሁ ከ35 ሺህ ብር ጀምሮ፣ ሜትር ከ50 ማለት ነው እንሰራለን። ቁም ሳጥንም ከ35 ሺህ ብር በላይ የሚሰሩ የቁም ሳጥን አይነቶች አሉ ማለት ነው። ስለዚህ ማንኛውንም ለማሰራት ስትፈልጉ አናግሮን እንላለን። የዛሬው ቪዲዮአችን ይህን ይመስል ነበረው ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።